ሕዝቡ ሁሉ ወዴት ሄደ? ቻይና ስሟ ሲጠራ የሚታየን የመጀመሪያው ነገር የህዝቦቿ ብዛት ነው። አንድ ነጥብ አራት ቢሊየን ሕዝብ በላይ እንዳላት ይነገራል። ከዚያ ቀጥሎ እነዚህ ታታሪ ሕዝቦች የሚያመርቷቸው ዓለምን ያጠለቀለቀው የፋብሪካ ምርቶቻቸው እናም ወደ የሚያመርቱባቸው ፋብሪካዎች የሚተማው ህዝብ ብዛትና የመንገድ ስነ ስርዓታቸው በተለይ መንገዱን ከላይ እስከታች ሞልተው የሚጓዙት ቢስክሌት ጋላቢዎቻቸው ናቸው፣ በአይናችን ላይ የሚመጡ ካለውም የህዝብ ብዛት የተነሳ የተሰሩት ችንችን ያሉ ከተሞቻቸው መተናፈሻ የሌላቸው መንገዶቻቸው ናቸው የሚታወሱን። መንግስታቸው ይሄው የህዝብ ቁጥር አጨማመር አሳስቦት ባወጣው መመሪያ ከአንድ በላይ መውለድ በህግ የሚያስቀጣበት ብቸኛ አገር በዓለማችን ላይ ቻይና ነበረች። ዛሬ የዛሬ የሚሰማው እና የሚታየው ግን ጆሮን ጭው የሚያደርግ ለአይንም ግራ የሚያጋባ ነው። ባዶ መንገዶች፣ ባዶ ሰፈሮች፣ ባዶ ህንፃዎች። ሰው ሁሉ ወዴት ሄዶ ነው? ተመልከቱ ወዳጆቼ መንገዶቹ ምን ያህል ባዶ እንደሆኑ። ከምሽቱ አራት ሰዓት ነው፣ ግን አንድም ሰው አይታይም። ቀኑም ላይ በጣም ትንሽ ሰው ብቻ ነው ያለው። አንድም መኪና ሲያልፍ አይታይም። ቤት ለቤት እቃ በማድረስ አገልግሎት የሚሰጡ ሰዎችም አይታዩም። ምንድን ነው እየሆነ ያለው? አንድ ሰፈር አለ፣ የአንዱ ሊንግ ይባላል። የእኔ ቤት የሚገኘው ከዚያ ነው። ይህ ወደ ሰፈሩ መግቢያ መንገድ ነው። ቀደም ሲል እጅግ በጣም የሞቀ ሰፈር ነበረ። በርካታ ዕቃ መሸጫ ድንኳኖች ነበሩ። እናም በጣም ብዙ ብዙ ህዝብ ይመጣ ነበረ። አሁን ግን ቢያንስ ግማሹ ህዝብ የለም እንደሰማሁት የናኒንግ ህዝብ ብዛት ከአንድ ሚሊዮን በላይ ቀንሷል። ይህ በምሽት የአራቱም ወቅቶች የምግብ ሸቀጦች የሚሸጡበት ውብ ቦታ ነው። እያንዳንዱ ጉልት ሙሉን ቅጠላቅጠሎች ተሞልቷል፣ ግን አንድም ሰው ለመግዛት አይመጣም። አንድም ገዢ አይመጣም። ዋጋውን እጅግ ቀንሰው ለአንድ ፓውንድ አስር ሳንቲም ብቻ ቢጠይቁ አንድ ገዢ እንኳን የለም። አጠቃላይ ገበያው ባዶ ነው። ሰውም መኪናም የለም። ምንድን ነው የሆነው? በዚህ ዓመት አንዳንድ ሰዎች ከተማው ጭር ያለው ከገጠር ለስራ የሚመጡት ሰዎች ሁሉ ተመልሰው ስለሄዱ ነው ይችላሉ ነገር ግን ገጠሩ ግራ በሚያጋባ ሁኔታ ውስጥ ነው ያለው። ተመልከቱ ገጠሩ ምን ያህል ባዶ እንደሆነ። ከደርዘን በላይ የሚሆኑ ቤቶች አሉ እኔ በምኖርበት አካባቢ ግን ነዋሪ የለባቸውም። አራት የሚሆኑ ሰዎች ብቻ ናቸው የሚታዩት፣ አዛውንቶቹም ሆኑ ህጻናት። በግልጽ ብናገረው አንድ ሰው እንኳን ድንገት በቤት ውስጥ ቢሞት ማንም ላያውቅ ይችላል። ሊቀብረው የሚመጣ እንኳን ላይኖር ይችላል። አስከሬኑን ለመሸከም ክሬን ያስፈልጋል፣ መቆፈሪያም ኤክስካቬተር ያስፈልጋል። ምክንያቱም ይህንን ሊያደርግ የሚችል የሰው ኃይል የለም። ድሮ ከሁለት ሺ ዓመተ ምህረት በፊት ግን ህዝቡ ድሃ ቢሆን ቢሆንም ስራ ፍለጋ ከቀያቸው መውጣት አይፈልግም ነበር። ሁሉም ሰው በቀዩ ይኖር ነበረ። መንደሮቹም በሰው የተሞሉ ነበሩ። አንድ ቤተሰብ ችግር ቢገጥመው ብዙ ቤተሰቦች ለመርዳት ይመጡ ነበረ። ያኔ ብዙዎች ቀረብ ያሉና ሰብዓዊነት የተሞሉ ነበሩ። አሁን ግን ተመልከቱ ዢኒያን ከተማ ከአራት ሚሊዮን ህዝብ በላይ ይኖርበት ነበረ። አሁን ግን የህዝብ ቦታዎች ላይ፣ በመንገድ ላይ ማንም አይታይም። በሱቆችም በገበያ አዳራሾችም ውስጥ ምንም ሰው አይታይም። በሱፐርማርኬቶችም ሆነ በየፋብሪካዎቹ ምንም ሰው የለም። በከተማም ሆነ በገጠር ምንም ሰው ማየት አንችልም። ህዝቡ ሁሉ ወዴት ሄደ? የህዝቡ ቁጥር 1.2 ቢሊዮን በነበረበት ወቅት ሁሉ ስፍራ በህዝብ የተጨናነቀ ነበረ። ዛሬ ግን የህዝቡ ብዛት 1.4 ቢሊዮን ነው፣ ግን በጣም በጣም ጥቂት ነው የሚታየው። በእርግጥ ባለፈው መነሻውን ከዚያው ከቻይና አድርጎት የነበረው የኮቪድ-19 በሽታ ከባድ ጉዳት አድርሶባት እንደነበረ አይዘነጋንም። መንግሥታቸውም በአደባባይ ከገለጸው ቁጥር እጥፍ ድርብ ህዝብ እንዳለቀባትም ይነገራል። ከ300 ሚሊዮን ህዝብ በላይ አልቆባታል የሚሉ አሉ። ይህ እጅግ በጣም ከባድ ቁጥር ነው። ነገር ግን አሁን እየታየ ያለውን የህዝብ መመናመን በሙላት አያስረዳም። ከ1.4 ቢሊዮን ህዝብ በላይ ካላት ቻይና የ300 ሚሊዮን ህዝብ መሞት ባዶ አያደርጋትም። በእርግጥ አሁንም ምንነቱ ያልተለየ ስምም ያልተሰጠው አዲስ በሽታ በተለይ ወጣቱን እየጠረገው እንዳለ ብዙዎች ይናገራሉ። ጠዋት በሰላም ከቤት ወጥቶ መንገድ ላይ ምቅረት የሁል ጊዜ ክስተት እየሆነ ነው። ድንገተኛ የልብ ህመም፣ ድንገተኛ የሳንባ ችግር፣ ምክንያቱ ያልታወቀ ሞት የሬሳ ማቃጠያዎቻቸውን አጣቦ ይዟል። አሁን አሁንማ ሁሉን ማቃጠል ተስኗቸው መቅበር መጀመራቸውም ይነገራል። ይህ ክስተት ምንድን ነው? ከፍጻሜ ውስጥ ትንቢት ጋር አብሮ ይሄዳል። አዎ፣ በሚገባ በዚህ የፍርድ ሰዓት ብዙዎች እንደሚጠረጉ ከተሞቻቸውም ኦና ባድማ እንደሚሆን ትንቢቶች ይነግሩናል። ትንቢተ ኢሳያስ ምዕራፍ 24 ቁጥር 1 እነሆ እግዚአብሔር ምድርን ባዶ ያደርጋታል ባድማም ያደርጋታል ይገለብጣታልም በእርሷም የተቀመጡትን ይበትናል። ትንቢተ ኤርሚያስ ምዕራፍ 51 እግዚአብሔር እንዲህ ይላል፣ እነሆ በባቢሎን ላይና በከለዳውያን ምድር በሚኖሩ ላይ አጥፊውን ነፋስ አስነሳለሁ በባቢሎንም ላይ የሚያዘሩትን ሰዎች እሰዳለሁ፣ እነርሱም ያዘሯታል፣ ምድሯንም ባዶ ያደርጋሉ፣ በመከራም ቀን በዙሪያዋ ይከቧታል። ትንቢተ ኢሳይያስ ምዕራፍ 13 እግዚአብሔርና የቁጣው የጦር ዕቃ ምድርን ሁሉ ያጠፏት ዘንድ ከሩቅ አገር ከሰማይ ዳርቻ ይመጣሉ። የእግዚአብሔር ቀን ቀርቧልና አልቅሱ። ሁሉም ከሚችል አምላክ ዘንድ እንደሚመጣ ጥፋት ይመጣል። ስለዚህ እጅ ሁሉ ትዝላለች፣ የሰውም ልብ ሁሉ ይቀልጣል። ይደነግጣሉ፣ ምጥና ሕማም ይይዛቸዋል፣ እንደምትወልድ ሴትም ያምጣሉ። አንዱም በሌላው ይደነቃል፣ ፊታቸውም የነበልባል ፊት ነው። እነሆ ምድሪቱን ባድማ ሊያደርጋት ኃጢአተኞቿንም ከእርሷ ዘንድ ሊያጠፉ ጨካኝ ሆኖ በመዓትና በጽኑ ቁጣ ተሞልቶ የእግዚአብሔር ቀን ይመጣል። ምዕራፍ ስድስት ቁጥር 11 እኔም ጌታ ሆይ እስከ መቼ ድረስ ነው አልኩ። እርሱም መልሶ እንዲህ አለ፣ ከተሞች የሚኖሩባቸውን አጥተው እስኪፈርሱ ድረስ ቤቶችም ሰው አልቦ እስኪሆኑ ምድር ፈጽሞ ባድማ ሆና እስክትቀር ድረስ